አቶ መሐመድ አባሳሚ ይባላሉ። ትውልድና እድገታቸው በለምለሚቷ ጅማ ከተማ ሲሆን ላለፉት አስር ዓመታት በዚህ መልኩ ቡናን ፈልፍሎና አጥቦ ለማዕከላዊ ገበያ በማቅረብ ሥራ ላይ የተሰማራ ድርጅት ውስጥ ይሠራሉም። ታዲያ አሁን ወቅቱ ጅማን ጨምሮ በአብዛኛው የሀገራችን ቡና አምራች አካባቢዎች እሸት ቡና ከየአርሶ አደሩ ማሳ የሚለቀምበትና ለገበያ የሚቀርብበት እንደመሆኑ ዛሬ እነ አቶ መሐመድ ድርጅታቸው የገዛውን እሸት ቡና ፈልፍሎና አጥቦ ለገበያ ምቹ የማድረግ ስራዎችን ያከናውናሉም። ቡናው ተገዝቶ ከመጣ በኋላ እዚህ ከደረሰ በኋላ እኛ እናስፈታና እናያለን። እያንዳንዱ ቡና አይነት ቀዩ ለብቻ እናደርግና እነዚህ አረንጓዴዎችን ከውስጥ እናወጣቸዋለን። እነዚህ አረንጓዴዎች ከወጡ በኋላ ወደ ቋቱ ይገባል። ቋት ከገባ በኋላ እዛው ከእንትን ካለ በኋላ እንዲፈለፈል ይደረጋል። ከዛ ከተፈለገ ከተፈለፈለ በኋላ ወደዚህ ወደ ገንዳው ይገባል። ሊጋ ማስረቀቀው ይገባለትና ከዛ ይፈለፈለ እንትን ይደረጋል። ሊጋጉ ከወጣ በኋላ ወደ ማጃው ይገባል። ወደዚህኛው ማጃው ከገባ በኋላ እዛ እዚህ ላይ ተጣጥበና ከታጠበ በኋላ ወደዛኛው ደግሞ ወደ ሙሽራ ይገባል። ወደ ዛኛው ከገባ በኋላ ወደ አልጋ ይሄዳል። በነገራችን ላይ ተመልካቾቻችን ቡና እንግዲህ ከተሰበሰበ ወይም ከዛፉ ላይ ከተቀነጠሰ በኋላ የስምንት ሰዓት እድሜ ብቻ ነው ያለው። ይህም የሆነበት ምክንያት እንግዲህ ቡና በተፈጥሮ ሶስት ሌሮች አሉት ወይም ሶስት ክፍሎች አሉት። የመጀመሪያ ከላይ ያለው ገለባ፣ ከዛም ደግሞ እነሱ ልጋግ የሚሉት ቅርፊት መሰል ዝልግልግ የሚል ክፍል አለው። ከዛ ደግሞ ዋናው ቢን የምንለው ወይም ፍሬው እናገኘዋለን ማለት ነው። እዚህ ምን ይከናወናል ማለት ነው? ይህንን ልጋጉን ከዋናው ፍሬ የመለየት ስራዎች ይከናወናል። በተለይ እዚህ 24 ሰዓት ውሃ ውስጥ እንዲዘፈዘፍ ተደርጎ በደንብ ከታጠበ በኋላ ይሄ ልጋግ እንዲወጣ ይደረጋል። ይሄ ልጋግ ወጣ ማለት በአንድም በሌላም መንገድ እንግዲህ ጥራት ያለው ቡና እንድናገኝ ያደርጋል ማለት ነው። ይሄ ከተከናወነ በኋላ ግን የሚወጣው ፍሳሽ ውሃ በብዙ መልኩ በዚህ በልጋጉ አማካኝነት የኬሚካል መጠን የሚጨምር በመሆኑ ቀጥታ ወደ ወንዞች የሚገባ ከሆነ የራሱ የሆነ ችግሮች ይፈጥራሉ። ያ የሚታጠበው ቡና ከፍተኛ የሆነ በካይ ውህድ አለው። በተለይ ይሄ ግሉኮስ የምንለው ዝልግልጋማ ነገር ያለው ነገር ስታርች ነገር ያለው ነው። ይሄ ስታርች ነገር ደግሞ ከውሃ ጋራት ጋራ ሲገናኝ ከፍተኛ የሆነ ብክለት እንትን ያስ ያደርጋል ማለት ነው። ይሄ አልጌ ፎርም ያደርጋል። ለሰው ልጅ ጤና መጥፎ ነው። ታዲያ ይህንን መሰል ችግር እየፈጠረ የሚገኘው ድርጅቱ ምንም ያህል ለሀገርና ለዜጎች አስፈላጊ ስራዎችን እየከወነ ቢገኝም በየጊዜው የሚለቀው ውጋጅ ለአካባቢው ነዋሪ ጤና ጠንቅና ለአዊቱ ወንዝ መበከል ድርሻው ትልቅ በመሆኑ ከጅምሩ ስራውን እንዲያቆም ያስገደደ ነበር። ይህ ግዲህ ከተመሰረተ የዛሬ አስር ዓመት ነው። ገና ሲመሰረት የተወሰደ ጥናት አድርገን ስራውን ጀምረን ነበረ እየሰራን እያለ ትንሽ ቻለንጅ ገጥሞን ስራው ራሱ እስከ ማቆም ደረጃ ደርሰን ነበር። ቀይሼት ቡና መፈልፈያ ፋብሪካ መሆን ያለበት በጣም ሰፊ ቦታ ይፈልጋል። ምክንያቱም እንደዚህ አይነት ትሪትመንት ወስቱ ላይ ወይም የሚወጣው ብክለት ላይ ካልተደረገ በስተቀር ከፍተኛ ጉዳት ሊያመጣ ስለሚችል ያ ታሳቢ ተደርጎ አይደለም መጀመሪያ ላይ ይሄ ድርጅት የተመሰረተው። ስለዚህ የአካባቢው ነዋሪ በጣም ተረብሾ ቡናው መፈልፈያው ከዚህ እንዲነሳላችሁ ጥያቄ አቅርቦ ነበር ማለት ነው። ፒቲሽን ተፈራርሞ እንዲነሳላቸው ከተማ አስተዳደሩም ያንን ግንዛቤ ውስጥ አስገብቶ እንዲዘጋ አድርጎ ለተወሰነ ሳምንት ተዘግቶ ነበር ድርጅቱ በዚህ መልኩ በድንገት መዘጋት፣ ታዲያ አቶ መሐመድን ጨምሮ ከመቶ በላይ ሰራተኞችን ስራ ያሳጣና ያሳዘነ ቢሆንም የውሃና ኢነርጂ ሚኒስቴር በኢኮ ሃይድሮሎጂ ዘርፍ የውሃ ጥራት ችግሮችን የሚቀርፍ ተፈጥሮን በተፈጥሮ የማከም ቴክኖሎጂ ድርጅቱ ተግባራዊ ማድረጉን ተከትሎ ወደ ሙሉ ትግበራው ተመልሷል። በጣም አዘና አድሬን ነበር ግን እንደ አጋጣሚ ሆኖ ተስተካክሎ ተከፈተልኝ። እና አጋጣሚ ሆኖ እነዚህ ዋና ኤነርጂ ሚኒስቴር ለራሳቸው ስራ እዚህ አካባቢ ላይ ነበሩ። አጋጣሚ እዚሁ ካለው ድሪቱ ሊዘጋት ትንሽ ከቀረ በኋላ እነሱም ደረሱ። ሲደርሱም ቡናውም ራሱ አልቆ ነበር። መጡ፣ ሁኔታውን አጠኑ። ከአጠኑ በኋላ እንደሚቻል እና ለሚቀጥለው አመት በደንብ አድርጎ እንደሚሰራ ገለጹልኝ። ተደስቼ ከዚህ እስከዚህ እኛ እንሰራለን፣ ከዚህ እስከዚህ ያንተ ስራና ስራውን በትክክል እንጀመራለን አሉኝ። እሺ ብለን በዛ 2010 ነው ላይ ነበረ ሰሩት። ትንሽ ይታ ነበረው። ከዛ በኋላ ግን ይኸኛው ከተሰራ በኋላ በዛው ቀረ። ይኸኛው ገንዳ ከተሰራ በኋላ ቆመ። ምንም ችግር አልነበረም። ከዛ በኋላ ምንም ሰላም ነው፣ በአካባቢው ምንም ችግር አልነበረም። ከዛን ጊዜ ጀምሮ ያለው ሁኔታ በጣም በቃ አሁን እናንተ እንዳያችሁት ነው። ምንም ቅሬታ ያቀረበ ከተማ ነው የነገር ታውቃላችሁ፣ ጅማ ከተማ ቦሳ አዲስ ከተማ ነው የሚባለው ሰፈሩ። እዚህ ጎረቤት ላይ ብዙ ሰዎች አሉ በግራ በቀኝ አሉ ግን እስከዛሬ ከዛን ጊዜ ጀምሮ ይሄን አይል ቅሬታ ያለ ሽታ። ችግር ምንድነው ቆሻሻ አለ ብሎ ቅሬታ ያቀረቡብኝ ጊዜ የለም በሰንሰለት እየሰራ ነው ያን ተከትለ ማለት ነው። ስራው ተሰርቶ ሲጠናቀቅ ስራ ላይ ከዋለ በኋላ የመጀመሪያ ማድረግ ያለብን ቴስት ማድረግ ነው ያ ብክለት አለ የለም የሚለውን ከጅማ ዩኒቨርሲቲ ጋር ስራውን ሲሰራ ከነሱ ጋር ባለሙያዎች መጥተው አብሮ ነው የሰሩትና?። ቴስት አደረግን ወይም ሙከራ ተደረገ በላቦራቶሪ ምን አይነት ችግር ሊያመጣ ይችላል የምሎ መጨረሻ ላይ የተገኘ ውጤት ኖርማል ውሃ የሆነ ነው ወደ ወንዙ የሚወጣው። ጠቅላላው ኬሚካል ብሎ ሲያሰጋን የነበረው ችግር ሲፈጥርብን የነበረው ተቃለዋል። በላቦራቶሪ ቴስት ሲደረግ ፔቺው በጣም ከፍተኛ ነበር። ከዛ በኋላ መቀነሱን ኖርማሊ ለአትክልት ማሳደግም ለሰው ልጅም ለእጥበትም ሊጠቀሙበት የሚችሉት የወራጅ ውሃ ተመሳሳይ በመሆኑ ይሄ ተረጋግጦ ነው። ተማሪዎችም መጥቶ የተለያየ የትምህርት ደረጃቸውን ያሻሻሉበት አሁንም እየሰሩበት ያለ ሁኔታ ስለሆነ በየጊዜው ቴስት ይደረጋል። ምንም ችግር አልነበረም። አዊቱም በነበረው በተፈጥሮዋ ቀጠለች ማለት ነው። ህይወት እንደሆነ ህይወት አለው። ውሃ መሞተ የምንለው ህይወቱ ጠፋ የምንለው አንድም ልክ እንደ ሌክ አረማያ ጠፍቶ እንደነበረው ሲጠፋ፣ በደለል ምክንያት፣ በተለያዩ ኦቨር አብስትራክሽን ምክንያት ሊጠፋ ይችላል። ያኔ ውሃ የለም እንላለን። ውሃ ፋይናይት ነው አይደለም? ፋይናይት ነው አይደለ? በሌላኛው መልኩ ደግሞ ውሃ ህይወቱ ጠፋ የምንለው በሰው ሰራሽም በሰው ሰራሽ እንቅስቃሴዎች አክቲቪቲዎቹ ውሃ ይበከላል። ከመጠን በላይ የሆነ ከኢንዱስትሪ የሚጣ ቆሻሻ ወደ ውሃ ከገባ በውስጥ ያሉ ህይወት ያላቸውን ሀብታት ነው ብያለሁ። በውስጥ ያሉ ህይወት ያላቸውን ነገሮች ያጣል። አሁን እዚህ እንደምናየው አንደኛው የኢንዱስትሪ እንትን ይሄ የአግሮ ኢንዱስትሪ ፕሮሴሲንግ የቡና መፈልፈያ ቦታ ነው ማለት ነው። ብዙ ውሃ ይፈልጋል። ያንን ውሃ ሲጠቀም እንደገና ብክለት አለው ማለት ነው። ያንን ብክለት በተገቢው መልኩ አጣርተን ለኢንቫይሮመንቱ ወይም ደግሞ ለኢኮኖሚካል ዩዝ ካላዋል ነው የራሱ ተግዳሮት አላቸው ማለት ነው። ይሄ እንደ ዓለም ደረጃም እንደ አገራችንም አሁን እያደገች እየሄደች ስለሆነ የኢንዱስትሪ ብካዮች ትኩረት የሚሰጠው ጉዳይ ነው ማለት ነው። ኢኮ ሃይድሮሎጂ ማለት የስነ ውሃንና የስነ ህይወት ያላቸው ነገሮች የስነ ህዋና የሃይድሮሎጂና የባዮታውን ማለት የስነ ህይወት ያላቸውን ነገሮች ተፈጥሯዊ መስተጋብራቸውን ጠብቀው እርስ በራሳቸው ተመጋገው ዱዋል ሪጉሌሽን ይባላል። አንዱ አንዱን ሳይጎዳ ጠብቀው ለሚፈለገው ለኢኮሲስተም ሰርቪስ ወይም ደግሞ የስነ ምህዳር አገልግሎት እንዲውሉ የሚያስችል አፕሮች ነው። ተፈጥሮም በተፈጥሮ የማከም ስራ ነው የምንሰራው። ብዙ ወጪ ይቆጥባል፣ እንደ ሌሎች ኢንዱስትሪዎች ይህንን ቆሻሻ ለማጣራት አዳዲስ ቴክኖሎጂ አንፈልግም። ተፈጥሮን በማጤን ምን ስራ ትሰራለች ተፈጥሮ እና ይህንን እንዴት አድርገን ማጣራት እንችላለን የሚለውን አዲስ ሳይንስ ስለሆነ ይህንን በዚህ በሙከራ ደረጃ ሰራ ነው። በሙከራ ደረጃ በሰራነው መሰረት ውጤታማ ሆነ ማለት ነው። የሸት ቡና የሚፈለፈልበት ቦታ የተለያዩ ኮምፓርትመንቶችን አልፎ ይመጣል እዚህ ላይ በዚህ በኩል የሚያልፈው ውሃ ከፍተኛ የሆነ ኬሚካል ይዘት ያለው ነው ይሄ ኬሚካል ይዘት በጣም አሲዲክ ነው አሲድ ማለት ያው ትልቅ የሆነ ኒውትረንት ያለው ነው ማለት ነው ያህንን ኒውትረንት ተቀብለን ወደዚህኛው ማጠራቀሚያ ገንዳ አለን ይሄ ማጠራቀሚያ ገንዳ ምንድን ነው ለተወሰነ ጊዜ ፈርመንት እንዲያደርግ ነው እዚህ የሚደረገው ይሄ ትልቅ ቮሊዩም ነው ያለው ከዚያ የሚመጣውን ውሃ መሰረት አድርገን ይህንን የገንዳውን መጠን ወስነን ነዋል፣ እዚህ ላይ ማለት ነው። ይሄ ለተወሰነ ሰዓት ላይ ሲብላላ ይቆያል። ተብላላ ማለት ይሄ ኬሚካል ይዘቱ ወደ ኒውትራል እንዲሄድ የማቆየት ስራ ነው፣ እዚህ ላይ የሚሰራው ቅድም እዛ ላይ የገለጽ ነው። ይሄ ትልቁ ገንዳ እዚህ የተወሰነ ጊዜ እዚያ ላይ ስታፍ ጌጅ ያለው መጠኑን ከፍታ ያሳያል። ምን ያክል ውሃ እንደያዘ እናውቀዋለን። እታች ያሉ ገንዳዎች ደግሞ የማጣራት አቅማቸውን እናውቃለን። እዚህ ላይ ያለው በየደረጃው የምንለቀው ውሃ ነው። አንድ የከለቀቅ ነው፣ እታች ያሉትን የማጣራት አቅም ስለሚጎዳብን እዚህ ላይ በየጊዜው አንዳንድ እንትኖች እንጨት በነቀሉ ቁጥር ቀስ እያለ ይወርዳል ማለት ነው። አንደኛው እዚህ ላይ ይሄ ቅድም ያል ነው፣ አሲድ ነው። ኦክሲጂን የለውም፣ አናሮቢክ ፕሮሰስ ስላለው አሲድ ነው። ይሄ ላይ በፏፏቴ መልክ ሲሄድ ኦክስጅን እንዲቀላቀል የማድረግ ስራ ማለት ነው። ኦክስጅኔትድ ሆነ ማለት ውሃው የበለጠ ወደ ጥሩነት እንዲቀየር ማድረግ ነው። እዚህ ላይ የምታያቸው እነዚህ ድንጋዮች ማንኛውም ድንጋይ አይደሉም፣ ላይምስቶን ናቸው። እነዚህ ላይምስቶን ማለት ደግሞ ቤዝ ሜታል እንትን ያላቸው ነው። ይሄ አሲድ ነው። ይሄ ደግሞ ላይምስቶን ደግሞ ቤዝ ነው። እዚህ ላይ ኒውትራላይዝድ እንዲያደርግ ይሄ ኬሚካሉ እዚህ ላይ ኒውትራላይዝድ አድርጎ እንደዚህ እየተ ማይንደሪንግ እያደረገ ነው የሚሄደው። በዚህ ጊዜ ላይ ሪያክሽን ይካሄዳል ማለት ነው። እዚህ ላይ አየርም ያገኛል ማለት ነው። እንደዚህ በተዘዋወረ ቁጥር አየር ያገኛል። እንደገና ኒውትራል ሪያክሽን፣ ኬሚካል ሪያክሽን እዚህ ላይ ያካሄዳል። ውሃው ከዛኛው ከነበረበት እዚህ የተሻለ የኦክስጅን እና የኒውትረንት እንትኑ እየቀነሰ ኒውትራል እየሆነ ይመጣል ማለት ነው። እዚህ ላይ ጥንቃቄ የምናደርገው ይሄ ኮንክሪት እንትን የተደረገ ነው። መሬት ላይ ቢሆን ግን ግራውንድ ዋተር ሪቻርጅ ስለሚያደርግና ስለሚበክል ይህንን የተሰራ ነው። በኮንክሪት እንትን ነው ማለት ነው። የመስመጥ ባህሪ እንዳይኖረው ማድረግ ነው፣ ውሃውን እንዳይበክለው። በኮንክሪት ወይም ደግሞ ሌላ ቦታ ላይ ደግሞ በጂኦሜምብሬን በላስቲክ ተደርጎ ነው የሚሰራው እና ይሄ አሁን ምንም አይነት ከግራውንድ ወተር ጋራ እና ከመሬቱ ከአፈሩ ጋር እንዳይገናኝ ነው ማድረግ ያለብን። ለምን ሌላውን የውሃ አካላትም ሆነ መሬትንም አፈርንም እንዳይበክል የማድረግ ስራ መሰራት አለበት ማለት ነው። ዲዛይኑ እዚህ ላይ ፏፏቴው አሁን ይሄ ከፍተኛ እንትን ቦታ ላይ ነው ወደታች የሚወርደው። አሁንም ቅድም ያልነው የኦክሲጂን እንትኑን የመጨመር ስራ ነው ከላይ ጀምረን፣ የበለጠ ደግሞ እዚህ ላይ ኦክሲጂን ሚክስም እንዲያደርግ የማድረግ ስራ ነው። እዚህ ላይ ቀስ ብሎ የተለያየ ዝቃጭ ነገር ካለ እዚህ ላይ ይቀመጣል ማለት ነው። ቀስ ሴትል እያደረገ ወደዚህ ይመጣል። ከዚያ በኋላ ቀስ ብሎ ወደዚህ ይሄዳል ማለት ነው። እዚህ ላይ ዝቃጭ ካለ እዚህ ላይ ዝቃጭ ይኖራል። ይሄ ዝቃጩ ላይ ፍሳሹ ደግሞ ወደዚህ ይሄዳል። እዚያ ላይ የምናየው ጋቢዮን ነው። በጋቢዮን የተሰራ እንትን ነው። ይሄ ጋቢዮን ደግሞ ምንድን ነው? ላይምስቶን ነው። ቅድም ያልነው ማለት ነው። ሰፊ አንድ ሜትር ተኩል እንትን ላይ አለው። ስፋቱም እንደዚህ 50 ሴንቲሜትር አለው። አሁን እዚያ ላይ የምታዩት ውሃው በቃ ምንም እንቅስቃሴ የለውም ማለት ስታዩት፣ ይሄ እንቅስቃሴ የለውም ማለት ምንድን ነው እዚህ ቦታ ላይ ይሄ ውሃ ቀስ እያለ የኬሚካል ሪያክሽን እንዲሰራ ማድረግ ነው። ቀጥሎ የምናያቸው ፓፒረስ የምንለው የሳር ዝርያ ነው ማለት ነው። ይሄ ፓፒረስ ደግሞ ዌትላንድ ወይም ደግሞ ውሃ አዘል መሬቶች ላይ የሚበቅል ነው። ዋናው ጥቅሙ ደግሞ ይሄ ይህንን ኬሚካል የማጣራት ስራ ነው። ይሄንን ከዚህ የሚያልፈውን በካይ ውሁድ ለምግብነት ይጠቀሙበታል። እነሱ ለምግብነት ተጠቀሙበት ማለት ደግሞ ይሄንን የኬሚካል ይዘቱን ቅድም ያልነውን ፎስፎረስ አለ፣ ናይትሮጂን አለ፣ ሌላው ደግሞ እዚህ ላይ ያለው ግሉኮስ ከከፍተኛ የሆነ ግሉኮስ እንትን አለው ይሄንን ይሰባብሩና ለራሳቸው ምግብነት ያደርጉታል ማለት ነው። ይሄ ፓፒረሱ ከፓፒረሱ በስተጀርባ ደግሞ ሌላ ፕላንት አለ ከዚህ የሚያመልጠውን ደግሞ እነዚያ ፕላንት ስፒሾች እነሱ ደግሞ ይወስዳሉ ማለት ነው። ይሄ የመጨረሻው የስነ ሕይወት የማጣራት ዘዴ ነው። እዚህ ላይ ሁሉንም ኮምፓርትመንቶች አልፎ እዚህ ላይ ይመጣል። ይሄ የሚወጣው ውሃ በቀጥታ ጥራቱንና መጠኑን የምናይበት ቦታ ነው ማለት ነው። ይህንን ቼክ እናረጋለን። ጥራቱና እንትኑ መጠኑ ጥሩ ከሆነ አንደኛ፣ ወደ ተፈጥሮ የውሃ አካል ይሄ አዊቱ ወንዝ ነው ወደዚህ መምጣት ይችላል። ሁለተኛ ደግሞ ተመልሶ ሪሳይክል አድርጎ እንዲያጥብ የቡና ፕሮሰሱ እንዲሄድ እናደርገዋለን ማለት ነው። እና ይሄ የመጨረሻው ቼክ ፖይንታችን ነው ማለት ነው ይሄ ለእድገትም ጥሩ መሰረት ጥሎልኛል፣ ይሄ ነገር። ምክንያቱም ስራ የሰራ ሰው ያድጋል። ያኔ ቢቋረጥ ኖሮ እኔ ያለበትን ደረጃ እንግዲህ መቼም አላቆምናት። አሁን ደግሞ ያለውበት ሁኔታ ጥሩ ነው። በአመት ለመንግስትም ጥሩ ግብር ከፍላለሁ። በየወረዳው ብኬድ ብዙ ብዙ የሚባሉ የቀይ ቡና መፈልፈያዎች አሉ። ወረዳ ላይ ይህንን ቴክኖሎጂ እስካሁን ማስፋፋት አልተቻለም። ተሳታፊ አካላት የሚመለከታቸው ሰዎች ቢሳተፉበት እና ብዙ ጊዜ በሚዲያም ብዙ ትውውቅ አልተደረገም አሁን ትልቁ ችግር እሱ ላይ ነው አሁን በየወረዳው ብንሄድ የተወሰኑ ኬሚካሎች የሚጠቀሙ አሉ ሽታውን ብቻ ለማስወገድ ያ ሽታውን ብቻ ነው የሚያስወግደው እንጂ የውሃውን ውስጥ ወስተ ወተሩ ውስጥ ያለውን ኬሚካል አያስቀረው ይህንን ስራ ደግሞ አሁን በረፍት ቫሊ ሌክስ ላይ በአበያጫሞ ላይ ቢያንስ አራት መቶ አስራ አራት የቡና መፈልፈያ እንትኖች አሉ። እንደዚህ አይነት መሰል እንትኖች እና ራሳቸው እያጠቡ በቀጥታ ወደዚህ ነው ወደ ውሃ አካላት ነው ትሪት ሳይደረግ የሚሄድ እና እንዲም እንደምታስታውሱት አባያ አሁን ከፍተኛ የሆነ የእምቦጭ እንትን እየተከሰተ ነው። ምክንያቱም ይሄ የሚታጠበው ውሃ ለእምቦጭ መከሰት የራሱ ድርሻ አለው ማለት ነው። ምግብነት ያገለግላል። ያ ምግብ እምቦጩ እየሰፋ እንዲሄድ ያደርጋል ማለት ነው። ያንን ለመከላከል እነዚህን ሳይቶችን ለይተናል እነዚህን የለየናቸው እንትኖች ደግሞ በዚህ ሲስተም የመስራት ስራ መሰራት አለበት ብለን የማስተዋወቅ ስራ ሰርተናል እኛ ሀገር ትልቁ ችግር ውሃን ቫሊዩ አለማድረግ ነው የውሃ ሪሶርስ ስላለን ውሃ እንደፈለገ ነው የምንጠቀመውና ይህ ደግሞ ውሃው ላይ ደግሞ ያመጣው ችግር አለ ስለዚህ የውሃን ጥቅም በደንብ ማስረጽ ይጠይቃል ከማን ጋር ከታችኛው አካል ጋር ሆኖ ማለት ነው ሚኒስትር ኦፍ ወተር አለ። ክልል ላይ ያሉ አካላት አሉ። ወረዳ ላይ ዞን ላይ ያሉ አካላት አሉ። ፓርትነሮች አሉ። እነሱ ጋር በመቀናጀት የማያቋርጥ የግንዛቤ ፈጠራ በሁሉም ደረጃ ላይ ያስፈልጋል እና ባለቤትነት እንዲኖራቸው ማስቻል ነው። ከዛ በኋላ ዋንስ አንዴ ባለቤትነት ካገኘ ማህበረሰቡ ራሱ ማስተዳደር ይችላል። ምንም ችግር አይፈጥርም ብዬ አስባለሁ። ሰስቴን ማድረግ ይችላል። ማስቀጠል ይቻላል። በአሁኑ ወቅትም የዋና ኢነርጂ ሚኒስቴር ቴክኖሎጂውን ከማስተዋወቅ ባሻገር ወደ 11 የሚደርሱ የኢኮ ሃይድሮሎጂ ማዕከላትን በማቋቋም እየሰራ ሲሆን በቀጣይም ይህንን በሁሉም የውሃ አካላቶች ላይ ተደራሽ ለማድረግ እንደሚሰራ አቶ የርጋለም ነግረውናል። በ11 ዲሞንስትሬሽን ሳይቶች ላይ ነው እየሰራን ያለ ነው። እነዚህ ሳይቶች ደግሞ በአነስተኛ ስኬል ነው ያሉት። እኛ እንዲሆን የምንፈልገው በተፋሰስ ስኬል፣ እንዲያድግልን በንዑስ ተፋሰስ በዋተርሸድ ስኬል እያድግል ኖስ ተፋሰስ በተፋሰስ እያለ እንዲያድግና አጠቃላይ በሀገሪቱ ያሉ ተፋሰሶች በዚህ አፕሮች ማነጅ እንዲሆኑ ነው። ተመልካቾቻችን፣ ቅድም ላይ እንግዲህ ከቡና ማጣሪያው የተነሳውና በልጋጉ አማካኝነት የተፈጠረውን የውሃ መበከል ለመከላከል እንግዲህ በኬሚካል እና በባዮሎጂካል የማከም ሂደቶችን ጨርሶ ይሄ የምትመለከቱት ውሃ እንግዲህ ፍጹም ጤነኛ ሆኖ ወደ አዊቱ ወንዝ ይቀላቀላል ማለት ነው። የአዊቱ ወንዝ ለጅማ ከተማ በብዙ የሚገለጽ ውበቷም መታወቂያውም እንደሆነ ይታወቃል። ስለዚህ ይህንን የወንዝ አካል ደህንነቱን በመጠበቅ ሂደት በኩል ይሄ ቴክኖሎጂ በብዙ ድርሻውን እየተወጣ እንደሆነ ማሳያ ነው። ይሄ እንግዲህ በተለይ የውሃ መዳረሻዎች በስፋት በሚገኙበት አካባቢዎች ሁሉ ሊተገበር የሚገባ ትልቅ ስራ እንደሆነ በዚሁ ማንሳት እንወዳለን። ስለነበረን ጊዜ ከልብ እናመሰግናለን። ሳምንታዊ የውሃችን መሰናዶ የተከታተላችሁትን ይመስል ነበረ። ከቀሪ የፋና ቴሌቪዥን መሰናዶዎች ጋር ጥሩ ጊዜ